ወደ ሀገር ስገባ ምን ይዤ ልሂድ? ለቤተሰቦችስ ምን አይነት ስጦታ ልስጣቸው ይዤላቸው ልሂድ እያላቸው ብዙ እህቶች የምታስቧላችሁ ማለት ነው። እንግዲህ ለቤተሰብ፣ አዎ ለእናት፣ ለአባት፣ ለእህት፣ ለወንድም፣ ለክስት፣ ለልጅ እንዲሁም ለጓደኛ ስጦታ የምታዘጋጁ ትኖራላችሁ። እንግዲህ ለእናንተ ይሄ መልስ ይሆናችኋል ብዬ ተስፋ አደርጋለሁኝ። ቪዲዮውን እስከ መጨረሻ ተከታተሉ። አሰላሙ አለይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ ማለት ነው። እንግዲህ ዛሬ መግቢያ ላይ እንደሰማችሁት ማለት ነው፣ ወደ ሀገር ስትገቡ ለቤተሰብ ስጦታ ያስፈልጋችኋል። እንግዲህ እሱን ነገር ደግሞ በማስመልከት ዛሬ ቪዲዮ ልሰራላችሁ ተገድጃለሁ ማለት ነው። እናንተ ቪዲዮውን ተከታተላችሁ እስከ መጨረሻ ድረስ ያው የሚጠቅማችሁ ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። ቪዲዮውን ግን በላይክ ግቡ ሼርና ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ አርጋ አመሰግናለሁ። አሁንም ደግሞ አብሮነታችሁ ኃይል እላለሁ ማለት ነው። እንግዲህ አብዛኞቻችን አረብ ሀገር ያለን እህቶች ወደ ኢትዮጵያ ልንገባ ስንል በጣም ብዙ ነገሮች ያስጨንቁናል ማለት ነው። ለምሳሌ ለቤተሰቦቻችን ምን ይዘን እንሄድ እንላለን። እህት አለ ወንድም አለ እንዲሁም ደግሞ እናት አባት አለ ልጆችም ያሏቸው ልጆች አሉ ማለት ነው። እናንተ አሁን ለእነዚያ ሁሉ እንዳለ ሆኖ ለጓደኛም፣ እንዲሁም ለጎረቤት የምትሰጡ በጣም ብዙ እህቶች አላቸው ማለት ነው። እና ለእናንተ ይህ ቪዲዮ ይጠቅማቸዋል ብዬ ተስፋ አድርጋለሁኝ። አብዛኞቻችን ስንሄድ ለራሳችን ሳይሆን ለሰው እየኖርን ያለ ነው ማለት ነው። ለምሳሌ አረብ ሀገር ስንመጣ ራሳችንን ለመቀየር ከኛም ደግሞ አልፎ ቤተሰቦቻችንን ለመቀየር ነው። ትክክል ነው። ለሰው መስጠት ንፉግነት ሳይሆን አንድ ሰው አግኝቶ ለሰው ሲሰጥ በጣም ደስታ ነው ማለት ነው። ቸርነት ነው፣ ከፈጣሪም እናገኘዋለን ማለት ነው። ነገር ግን አረብ ሀገር ስንመጣ ብዙዎቻችን የምንሸወደው ብዙዎቻችን አላማችንን የምንጥሰው ምንድን ነው? አረብ ሀገር መተን ኢትዮጵያ ልንህር ስንል ያልተባለ አጠቆጤ እንሰበስባለን። ለምሳሌ ለወንድም ካለ ለወንድም እንገዛለን፣ ለእህት እንገዛለን፣ ለእህት ልጅ እንገዛለን፣ ለጎረቤት እንገዛለን። እከሌኮ አክስቴናት እከሌኮ አጎቴ ነው። እንዲሁም ደግሞ ለጓደኛዎች ስጦታ እያል እንገዛለን ማለት ነው። እህቶች እዚ ጋር ልብ የምትሉት ነገር ማለት ነው፣ አረብ ሀገር የመጣ ነው እኛ ለመለወጥ ነው ማለት ነው። ሁሉ ነገራችንን ትተን ነው ማለት ነው። የቤተሰብ ናፍቆት አለ፣ ዲካም አለ፣ ልጆች አላችሁ፣ የልጆች ናፍቆት አለ። እንዲው ሌላውን ተውትና የሀገራችን አየር እየናፈቀን ማለት ነው። እዚህ ቦታ መተን ግን ለምሳሌ እዚህ ያለውን እቃና ኢትዮጵያ ያለውን እቃ ብታውት ብታውት ማለት ነው። እኔ ካየሁት አንጻር ማለት ነው። እኔ የምነግራችሁ ትክክለኛውን ነገር ነው ማለት ነው። እዚህ ያለው እቃና እዛ ያለው ይለያየር ማለት ነው። እንዳትሸወዱ በደንብ አድርጋችሁ እንድታዳመጡኝ የምፈልገው ማለት ነው። እናንተ መግዛት ከፈለጋችሁ ወይም ሰውን መጠገን ከፈለጋችሁ እንዴኔ እንዴ ራሴ ካልኩኝ ሀገራችሁ ሄዳችሁ የምትፈልጉትን ነገር ግዙ። ሁለተኛ ነገር ደግሞ ለማን ለማን ትገዛላችሁ? ለምሳሌ እናትና አባት አይቀሩም እነዚህ ሁለቱ ማለት ነው። እንዲሁም ደግሞ ልጆች ካሏቸው ልጆቹ አይቀሩም ማለት ነው። እነሱም አይቀሩም ማለት ሳይሆን ለእነሱም ደግሞ የምትገዙትን ነገር ማወቅ አለባችሁ። ለምሳሌ ከዚህ ስንሄድ አብዛኛዎቹ ሰዎች ከአረብ ሀገር ስንሄድ ሁሉ ነገር ሞልቶ እየተረፈ ነው የሚመስላቸው። በዛ አንጻር እናንተ ደግሞ እራሳችሁን ማወቅ አለባችሁ። ገንዘባችሁን የት ነው የምታደርጉት? እናንተስ ምንድን ላይ ነው ያላችሁት? ከዚህ ሂዳችሁ እናንተ የት ነው የምትወርቁት? መጀመሪያ እዚህ ሆናችሁ ካላስተካከላችሁ ኢትዮጵያ ሄዳችሁ ምንም የምታስተካከሉት ነገር የለም ማለት ነው። እኔ እንዴኔ እንዴ ራሴ ይዛችሁ የምትሄዱትን እመመክራችሁ። አንደኛ ነገር ገንዘባችሁን ይዛችሁ ሄዱ። በመጀመሪያ ደረጃ ሀገር ለመግባት ካሰባችሁ ብር ሊኖራችሁ ይገባል ማለት ነው። ብር ካላችሁ ሁሉም ነገር አገራችሁ ላይ ሰላም ታገኛላችሁ ማለት ነው። ብር ከለላችሁ ደግሞ ሰላማችሁ ነው የሚጠፋው ማለት ነው። ለምን ብትሉ እዚህ ከርማችሁ እዚያ ያለውን ነገር ስታውት እራሳችሁን ነው የምትጓዱት። ለምሳሌ ትጨናነቃላችሁ፣ ቤተሰብም ደግሞ አያዝንላችሁም። እናት አባት ካልሆነ በስተቀር ሌላው ነገር ሌላው ሌላው ሌላው ሌላ ተውት ማለት ነው። እነሱም ደግሞ የት ይጥሏችኋል? ስለዚህ ከሀረብ ሀገር ይዤ ምን ልሄድ የምትሉትን ነገር ስነግራቸው አንደኛ ነገር ብራችሁን በስነ ስርዓት የያዙ ብራችሁን የያዙ ኢትዮጵያ ስትሄዱ ኢትዮጵያ ስትሄዱ ጊዜ ማባከን አያስፈልጋችሁም። ቀጥታ እንዲሄዳችሁ ብር ካላችሁ ስራችሁ መጀመር። ኢትዮጵያ ሄዳችሁ ግን እናንተ ሰው የምታማከሩ ከሆነ ቤተሰብን እንደዚህ ላረግ ነው የምትሉ ከሆነ ጓደኛ እንደዚህ ላረግ ነው እህት ወንድም እንደዚህ ላረግ ነው የምትሉ ከሆነ እናንተ እኪሳራ ላይ ነው የምትወርቁ ማለት ነው። ከመሄዳችሁ በፊት አስባችሁ፣ ኢትዮጵያ ስትገቡ ቀጥታ ወዲህ አላማችሁ መግባት አለባችሁ ማለት ነው። እናንተ ያኔ ብራችሁን ይዛችኋል፣ ስራችሁን ጀምራችኋል እንቅስቃሴያቸውን መቀጠል ነው ያለባቸው ማለት ነው። ነገር ግን እዚህ አረብ ሀገር ዲርቶ ሰብስባቸው ሳልባጅ ሰብስባቸው ብትሄዱ ብዙ ብር እንኳ ብትጥሉ ኢትዮጵያ ላይ ሳልባጅ ነው የሚሏቸው። ሳልባጅ ይዛል መጣይ ብለው ለዛውም ደግሞ አይለብሱትም። ምክንያቱም ሀገራችን ላይ በጣም የሚያማምር ልብስ በጣም የሚያማምር ፋሽን ፋሽን ልብስ ስላለ እዚህ ያለው ልብስ ውድያቂ ወይም ሳልባጅ ነው የሚሉት ማለት ነው። ስለዚህ ለከሌ ይህን ይዤ ይህን ሳሊስ ምን ይጀላል ይሄ ምን ይጀላል ይሄ እያላችሁ አንደኛ ላትመሰገኑ፣ ሁለተኛ ገንዘባችሁን አትጣሉ ነው መላችሁ ማለት ነው። ምን ይጀለ ይሄ እምትሉ ተመማክራችሁ ነው ገንዘባችሁን ይዛችሁ ሄዱ። ከመሄዳችሁ በፊት ምን መስራት እንዳለባችሁ ማወቅ አለባችሁ። ለምሳሌ ሁሉም ሰው አንድ አይደለም። የሚሆንለት አለ፣ ማይሆንለት አለ። ይህ ነገር ይሆንልኛል ብላችሁ እቅድ እና አላማ ይዛችሁ ሀገራችሁ ስትሄዱ ቀጥታ ብራችሁን ሳታባክሩ ለሰው ወሬ ሳታበዙ ቀስ ብላችሁ አንድ ሳምንት ያህል ቦታውን ታጠናችሁ በኋላ የገበያውን ሁኔታ ካያችሁ በኋላ ቀጥታ ወደ ገበያችሁ ግቡ ማለት ነው። እኔ ሌላ ምንም አልመክራችሁም። እንደዛ ከሆናችሁ እናንተ ሀገራችሁ ላይ ተረጋግታችሁ ትኖራላችሁ፣ ስራውንም እየተለማመዳችሁ ገበያችሁም እየሰፋ እንደገና ከህብረተሰቡ ጋር ሀገሩ ጋር ስትላመዱ በጣም ጥሩ ህይወት ትኖራላችሁ ማለት ነው። ነገር ግን ወሬ የምታበዙ ከሆነ እቅዳችሁን ታላወቃችሁት ዝም ብሎ ዝብቅርቅ ምነው የሚልባችሁ ለሰውሬ ካወራችሁ እን አንዱ ሌላ ሀሳብ አንዱ ሌላ ሀሳብ ሲሰጣችሁ እቅዳችሁ ስለሚበላሽ ይዛችሁ የምትሄዱትን እንደነገርኳችሁ ነው። ሁለተኛ ነገር ደግሞ ከገባችሁ በኋላ ገንዘባችሁን ቁም ነገር ላይ አውሉት። ላለሁኝ ላክስቴ፣ ላጎቴ፣ ለወንድሜ ስጦታ የምትሉትን ሳረዙት ማለት ነው። እንደኔ የምመክራችሁ ሀገራችን እንቀመጥ ተደስተን እንኖር የምትሉ ከሆነ ስጦታ ለሰው የምትሉትን በየቅስ ምልክት አሳልፉት። እንግዲህ ይህን ይመስላል፣ የራሴ አስተያየት ካየሁትም እኔም ከገባሁበት አንጻር ማለት ነው። እንግዲህ ለዛሬው እዚህ ላይ እጨርሳለሁኝ። ቀጣይ ግን ይዤላችሁ እመጣለሁ። እናንተ ደግሞ ላይክ እና ሸር እያደረጋችሁ አበረታቱኝ። የሚጠቅማችሁን ያዙ፣ የማይጠቅማችሁን ደግሞ ማለፍ ትችላላችሁ። ግን አስተያየታችሁን እፈልጋለሁ ኮመንት ላይ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዙ ትተረፍ ይበልልኝ። ሰላም ሆኑልኝ። አሰላሙ አለይኩም ወራህመቱላሁ ወበረካቱሁ።